ብሎ የነቀል ቡላል እግዚአብሔር ምን እንደሚጠቀል አንቺ ልጅ ሲያየሽ ሲያየሽ ይነሳበታል። እንግዲህ በሚለው እያዝለት እኔ ምልሽ ሚስት የለውም እንዴ? ከእሷ ሲጣላ ከእኔ ሲጣላ ያመዋል መሰለኝ፣ ልጅ ያገረሽበታል። ከአንቺ ያዞ ትክክለኛ ፍቅር ስለሆነ ቶሎ አይወጣለትም። ብዙ ቦታ ይቸዋሉ። ጂጂ እዛ ነው፣ ብዙ ቦታ ይቸዋሉ። ስምሽ ራሱ ሲጠራ ደስ ያለው ምን ነው ጂጂ ማ ወደ ፍቅር ነው። አንቺ ትተሽ በተቀመሽበት፣ እሱ ደግሞ እንደዚህ መሆን የለበትም። ወንድ ልጅ አለ ቆፍጠን ነው እየመጣ ነገሩ። ደውለው እሱ ነው የሚነቅለው እየመጣ አድሪ የሚፈልጉ ከሆነ ተደራጅተን እንመጣለን፣ ከጂጂ ኮን ቆመን። ላለፈውም ራሱ ራሴን በጣም እውቅ ሰዋለው። እውነት ሳስበው ራሱ ብልግና ነው። ትክክል። አንቺ ይኸው አመጣሽ እኛ ላይ ጣልሽ፣ ይኸው እያሰቃየን ነው እየዞረ እየመጣ ገና ምን እሱም ሲንጀር ግዙልኝ ብሎ ይመጣል።

እየሄድኩ ነው። ብሎን አስቀየርን። ብዙ ነገር ተቀየር፣ አይሆንም እኮ ፍቅር ግን፣ ጂጂ በጣም አሪፍ ነገር ነው ያልኩሽለት። እኔ አሁን በሶ ቦሳ ብሆን ኤክሴ እንኳን ብትሆኚ ጂጂን በጣም ነው የማመሰግነው። ከእዚህ ሕዝብ ጋር እራሱ ያስተዋልቅችኝ፣ ጂጂን ፍቅርም ያየሁት በጂጂ ነው ብዬሽ ነበረ፣ ማመሰግነው እኔም የሚያስቀኝ እስካሁን ድረስ የሆን የገዛለት ጃኬት አለ። አሁን እሱን ቡላላ ተው። ስንት ፓንት ነበረ የገዛችለት? ሽደት ፓንት ሶስት መቶ ሲሆን ደግሞ ይደብረዋል። ለምን እያወራን ተይ፣ ነገር እየመጣ እግዚአብሔር ላስወጣቸው ብሎ ሰው ነው የሚያስገርመኝ። ቦታ ነው እኔ አሁን፣ አንተ ሚስትር ኤክስ ያወጣልህን ስም ይዘክ እንደ መታወቂያ ሊያስመዝግበክ አስበል ቲክቶክ ሊያስመዝግበክ ከሌላ ሴት ጋርተሰኛለ አዲሱ ሚስቱ ሆዴ ነው ምትለወቁ ሁለቱም አንድ ላይ እናንተ ሰዎች! አይ ቲክቶክ የዓለም ጦርነት ሊመጣ ኮ ነው። ሶስተኛያንቺ ግን ከባር ነው። ጂጂ የተረዳውት ይሄን ነው፣ አሰጣጡ ነዋ። እኔ በጣም የሚገርመኝ ግን ፍሬ ስታወሪ የሆነ ተመልሼ አውቀዋለሁ አላውቀውም እያልኩ ነው የማውራሽ። ታውቂያለሽ እግዚአብሔር አሁን ስለማን ነው እያወራሁ ያለሁት? እውነት ነው ስለሱ እያወራሁ ያለሁት እያልኩ ነው የማውራሽ። የዚህን ያህል ነው በጣም አላስታውሰው ለማለት ነው።

ሌላ ገብቷል። አሁን ጅቦ ምን ነው ተለመንክ ዛሬ? ጅቦንም እኮ ገንጥሎ አባሮት ደንግጦ በዛው ቀረ። ጅቦ ምን አልከኝ አንተ? ሆዴ ምንድን ነበር አይነበበኝ። ለምን ደምላ እየቀጠቀጠ ነው ቡላላ? አይበለም እኛን ነው ጃፒ ቤት ሆኖ ሆዴ እኔን አባሮ፣ እሱ ጃፒ ቤት ነው እኔን አባሮ። ምን ያሉ ጅቦዬ፣ እኔን ነው አይደለም የሚቀጠቅጡ፣ ኖ ጂጂን ሚቀጣቀሉ ግን ያለፈ ነገር አይበላም። የለምቴ ጣፋታል እንጂ ከአሁን በላይ ከጂጂ ጎን ነው ቆሙ፣ ያ በክስት ከሆነ ሰው ከሱ ጎ እኔ ግን ምን እንደገረመኝ ታውቃለህ ምን እንደገረመኝ ታውቃለህ? ልክ ከዛችኛዋ ሲጣላ እኔ ነኝ ትዝም ነው እኩል፣ በቃ ትዝም። ከዚያ አስወጥቶ እዛ ጋር እየቀጠቀጠን ነው። በምን ታውቃለህ? ለምሳሌ መጣላት መጣላቱን የምታውቀው ይጠፋል። ልክ ሲጣላ ደግሞ እዚህ ሚዲያ ላይ ፉን ፉን እያለ እኔን ይሰበኛል። የት አባቱ ብዙ አስታርቁን ምናምን ሲል ጃፒ አይሆንም ብሎት ነው እንጂ ካላ ጃፒ ተቆጣል ደጋሚ ጃኬት እንዲገዛለት እኮ ነው ፈልጎ። የለም በጣም ነው። ጃፒ ተቆጣ ምናምን። ከዛ ፍሬ እንደሞ ጀምራት አሁን እዛ ነበርኩ። ለምድ መጣላት አልፈልግም። ማን ይቀርብሻል? ከጂጂ እና ከሆዴ ማን ነው? በጣም ጂጂ እኮነት ሁለቱም እኩል ናቸው። የሚቀርቡ ማርያምን ናቸው ምናምን ብለሽ ልታቀራርቢ ልታገናኛቸው አራዳ መሆንሽ ነው። ጅጂ ቆጣሳማ ጂጂ ዛ ስቃይ ውስጥ አላለም ለራሱ ሲያመቻቸው ድጋሚ ሆዴን እከክማ ወደ ጂጂ አናጋባብኛ እያ እየቀጠቀጠ ነው። ስሙ እኔ ብሎን የተቀየረበት እና የተቀያየረ ሰውን ተመልሼ አልቀበል። አሁን ፕሮግራሙ እዛ ቤት ምን መሰልሽ? ፍርዬን መቀጥቀጥ ነው። ሆዴ ግን አይሆንም። ስለ ጂጂ እናውራ ምናምን እንዲታው የሚሉት ጃፒታው አይሆንም። እሷ ምናምን በቀይቀውጠው ነዋል ገባሽ? አረ፣ ብዙ አትናደር በለው። ኋላ ወድቆ እኛ እንዳያሰብ። ደሞ ስማ፣ በድጋሚ ደሞ አሁን ብሎን ሳይሆን አግዳሚ በረት እንዳይገባለት ይጠንቀቅ። ፍርዬ ግን ይኸው ጨዋታ እንደ ጨዋታ ነው። ልጆቼ የሚፖስቱ ምን ያመጣሉ? ጃፒ እንደሆነ ህግ ነው የማቀርበው። ልጆቼ ጃፒ አልፖሰተም። አሁን ምን መሰለሽ፣ ፋኖን ይቅርታ ተጠይቅ ነው። ይቺ ደግሞ ቀላል ነገር ነች።

አትሊስት ይቅርታ ኖርማል ስለሆነ ሶሪ። ፍርያት ነገር ነገ ሄደን እንለውጣለን። ራሳችንን ነገ መጣል ሀዘና ነው እንጂ ያመራሉነገሮችን ያከራሉ። ነገሮችን ደግሞ ጥሩ ቦታ ላይ ያለ እንደዚህ ነገር ላይ መነካካት ደግሞ ጥሩ አይደለም። ሁሉም ምን መሰለሽ እኛም እኮ ብልጽግና ከፍሉናል፣ ግን ቢሆንም መቃናል። ስለ ክፍያው አታውራ፣ ያ ክፍያ ገና ነው፣ ሙሉ አልተካፈለንም። ፍሬ እሱን ታዩማረን ስግባቸውን እያነበብኩ ነው የሆዴን ሞዴሬተር አንሺው ይደብራል። እናሆዴን አንሺው እሱ ጠላት ነው በጣም እዛ የሚናገራቸው ነገሮች ያለን የግል ቂም እንዳለበት ነው። ጭራሽ ከጅጅጋ ያለያየችኝ እሷ ነች እንደገና

እስቲ ሌላ ሞባይል ያለው ሰው ካለ በእናት የነሱን እንይ። እዚህ ጋር መሰለኝ፣ አንድ ሰው አንድ ሌላ አለኝ፣ ሊያቸው በኢማም ቤት ሃሽታግ ብለሽ ነው። ምክንያቱም የተከታተልን ጥቃት መሰንዘር ያለብን እስከዛ ፋኑን ምጠላው እኮ በምክንያት እኮ ነው። እናቱን ይደፍራል፣ ልጅ ያርዳል፣ ሴት ይገላል። አጀንዳችን ሆዴ ነው። አጀንዳችን ዛሬ ወዴ ተሰልፎ ቢመጡ እኛ አንጎል ነው የምናደርጋቸው። ይቺ ድንዝዝ ጥምዛላቃል። የምቀኛ ሰፈር ልጅ ይችባት ይችባት። እንደዚህ አይነት እንደው በመንግስት ጡረታ ተቀምጣ ልጆቿን ሶሻሎች ነጥቀው ወስደውባት ባጥቺ እንደው የሴትነት አረ፣ ችግር የለውም ጅጅዬ፣ ስድባቸውን ለምጃዋለሁ። እነዚህ በክቶች ፋን ነው፣ ሌባ ፋን ነው። ማነው ሌባ

ሌባ ሁላ ሌባ ሁላ፣ ከነሱ ጋር ምን ሲኖራቸው ነው? የማንም ገረድ እኮ ናቸው። በፊታቸው ማይታወቅ አንቺ እኮ ቪዲዮ ወተሽ ነው። እነሱ አንዳቸው እስኪ ቪዲዮ ውጭ በላቸው። እነዚህ የሚሳደቡት አይችሉሽም። ለዛ ነው እውነት ስለተናገርሽ። ደግሞ ደሞ የምትሰደቢ ከሆነ ትክክል ነሽ። ችግር የለውም። እንደውም እይታ አይጨምሩ ልሻል። እሺ ውዴ። ጃፒ ከስራ ምንድነው አመለጠ። ጃፒ ያልከው ልጅ ሲጀምር ጃፒንን የትናንትና በዳ አቡ ሰው አትንቀሉ፣ ይንቀላችሁ መድሀኒዐለም ሰው እያወራ አትንቀሉ። ጃፒ እኮ አንድ ቆሻሻ እኮ ነው እኮ ምናሽ ከስራ አስባራታለው እያለ ነው። ተጠንቀቂ። ጃፒ እኮ አንድ ቆሻሻ ተራ ሌባ እኮ ነው እኮ። ጃፒ አንተ ቦርኮ ሱዳን ሀገር በቂጥህ ደፍረው አንተ ወንድ ሀገርት

መጥቶ አንዱ ምን ይለኛል? ጡት ተቆረጠ አለኝ። እኔ ደግሞ አላውቅም ነበረ የማን ጡት እንደተቆረጠ። ከዛ አፌን ከፈትኩኝ። እንዴ ውትድርና ሰው ሲሄድ አሁን በደንብ አዳምጭልጅ ከዛ

አረ እኛ አንፈልግም። አሁን ቡላ ላይ የት ነው የሚገቡት ነው ችግሩ። ቦታውን ያዝንባቸው እኮ በቃ አሁን ቡላላ ተገልብጦ ይሰድበናላ። ቡላላ እኳ አይሰድብም እኮ ጅጂ ቡላላ አፉን ከፍቶ አያውቅም እኮ ሚዲያ ላይ አፉን ከፍቶ አያውቅም። ወዲ ሳሆ ወደ አዝማሪ ኖ ዌልካም፣ ዌልካም፣ ዌልካም ወደ ጊፍት እንዳሰጠው የአማራ ልጆች አይስጦኛ። እኔ ሰርቼ እኮ ነው የምበላው። እነማን ናቸው? አቅ ር ዚ ሮዚ ሮዚድ አቡይ ዝጋሽ፣ እንቆይ። ሶሪ ቆንጆ። ወይኔ ልብስ እየቆሸሽ አስቸገረ። ልጆች ስለምታበይበት ምናምን ነው ደግሞ ቶሎ ነው የሚቆሸሸው። ብታይ አብሬ ስንቦጫረቅ ያ ኖርማል።